በአንድ የጋራ ሰንደቅ እልፍ ውበት የሚገለጽባት ኢትዮጵያ የበርካታ ቋንቋ ባህልና ማንነት ባለቤት መሆኗ የልዩነት ምክንያት አልሆኑባትም። በሁሉም ማዕዘናት የሚገኙ መዳረሻዎች አንድነትን መሰረቱ የተጋመደ ህብረ ብሔራዊነትን ያሳያሉ። ኢትዮጵያውያን መልካቸው ብዙ፣ ውበታቸው ደግሞ ታይቶና ተመርምሮ የማያልቅ ነው። ኢትዮጵያ ውስጥ እጅግ ከፍተኛው ቦታ በሺህ ሜትር ከፍታ የሚገለጹ ቦታዎች ያሉበት ዝቅተኛ ቦታም ያለበት ሀገር ነው። ወደ ሰሜን ተራሮች፣ ወደ ባሌ ተራሮች ወጥተን የምናየውን ከፍታ ወደ አፋር ደግሞ ስንወርድ በዝቅታ እናያለን። እጅግ ሞቃቱ፣ እጅግ ቀዝቃዛው፣ እጅግ ከፍታው፣ እጅግ ዝቅታው እንዲሁም ደግሞ ከዚያም ባሻገር በመካከለኛ ነገር ሊገለጡ የሚችሉ እጅግ አስደማሚ ቦታዎች ኢትዮጵያ ውስጥ አሉ። ኢትዮጵያን አውቀን አንጨርሳት አይተን አንጠግባት እነዚህ የቱሪዝም መዳረሻዎች በብዝሃነት ውስጥ የጋራነት የሚገለጥባቸው ብቻም አይደሉም የሰሜኑ ከደቡቡ የምዕራቡ ከምስራቁ ስር መሠረታቸው አንድ ያስተሳሰራቸው ደግሞ ደምና አጥንት መሆኑን ሕያው ምስክር ሆነው የሚያገለግሉ እንጂ ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ የሮሃ ስልጣኔ ውስጥ የጎንደር ስልጣኔን የሸዋ ስልጣኔን የጅማ ስልጣኔን ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የሃዲያን፣ የጉራጌን፣ የሐረሪን፣ አፋርን፣ ወደ ምስራቅ ስትሄድ የሶማሊ እነዚህን ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ የለም። ከአንዱ ቦታ ወደ ሌላ ቦታ ቢያንስ በሶስቱ ምክንያቶች ያልሄደ ህዝብ የለም። አንዱ በሃይማኖት ምክንያት ሁለተኛ በንግድ ምክንያት፣ ከዛ ሶስተኛው ደግሞ በተለያዩ የተፈጥሮ ምክንያቶች። ስለዚህ አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ የልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ከቅርብ ዓመታት ወዲህ የቱሪዝም ዘርፉን ይበልጥ ለማዘመን በተሠሩ ሥራዎች ከመላው ዓለም የኢትዮጵያን ድንቅ ውበት ለመመልከት የሚከንፉ ጎብኚዎች ቁጥር እየላቀ ቢመጣም ኢትዮጵያውያን ግን የራሳቸውን ውበት በሚገባ አውቀውታል፣ የኅብረ ብሔራዊነታቸው ምስጢርስ አስተውለዋል ወይ የሚል ጥያቄ ይነሳል። ለዚህም ነው ልዩነትን የሚያርቁ ብርታት የሚሆን የኋላ የጋራ ታሪክን የሚያወሱና የኢትዮጵያን እልፍ ውበት የሚያሳዩ መዳረሻዎችን መመልከት አብሮነትና ፍቅርን ለማጎልበት በመፍትሄነት የሚቀርበው ማሳየት፣ ማስተዋወቅ፣ ስቆ በትህትና እንግዳን አክብሮ ማገልገል ላይ ብዙ ስራ ይጠበቅብናል። እነዚህን ነገሮች ብናሟላ ኢትዮጵያ ከውጭ የሚመጡ ብቻ ሳይሆን በሀገር ውስጥ ቱሪዝም ብቻ ብዙ ሀብት ልታገኝ ይችላለች። ከመቶ ሚሊየን በላይ ሕዝብ ያለበት ሀገር አምስትና አስር ሚሊየኑ ከክልል ክልል ቢንቀሳቀስ ቀላል የገቢ ምንጭ አይደለም። ከዚያም ባሻገር ደግሞ ባህልን፣ እውቀትን፣ ልምድን ለመወራረስና ይበልጥ ኢትዮጵያዊነትን ለማሳደግን ያግዛል። እነዚህም የኢትዮጵያን ማራኪ የሚዳሰሱና የማይዳሰሱ ቅርሶች ለመመልከት የኢትዮጵያውያን ድንቅ እንግዳ ተቀባይነት ባህል ለአገር ልጅ ብቻ ሳይሆን ለሁሉም የተረፈ ነው።